ሩታ ንግስትዋ ሩታ ሀብቴ በጥቅም የምትታለል ሴት አይደለችም። ይሄ ደግሞ እኔ ከድሮም ጀምሬ ጠንቅቅ ያውቃታለሁ። ጥቅም ፈላጊ ብትሆን ኖሮ ገና ከጀምሮ ሩታ አብርሃም ጋር ደረሽ አትልም ነበረ። አሉ እንጂ እነ ወይዘሮ የት ነበር ጥቅም ፈላጊዎች። አብርሃም ትልቅ ደረጃ ሲደርሱ የመጡ ተጎትተው ቀጥለ ደግሞ ልጅ አለኝም ብለው ብቅ ያሉ ማለት ነው።

እንግዲህ ወንድሟ ምን እያለ ነበረ? አይ አይሆንም፣ እሷን ብቻዋን ጠርተህ ይቅርታ ጠይቃት፣ ቀጥሎ ደግሞ በእንደዚያ ነገር ልታተላት አይደለም ሲል ነበረ። እኔም ደግሞ በቃ ታረቁ፣ ይበቃቸዋል ብዬ ሀሳብ ሰጥቼ ነበረ። ውድ ቤተሰቦቼ፣ በመቀጠል ደግሞ ፓርቲቱ አለው ተብለዋል። ፓርቲቱ ካለው ደግሞ ምናልባት ታርቀውም ሊሆን ይችላል። አላቅም ሆኖ ለመናገር መታረቃቸው አላቅም፣ ግን ፓርቲቱ አለው ተብለዋል፣ እንጠብቃለን። ዛሬ ሌላኛው ደግሞ እንዴት እንትን በምንድን ነው በጥቅም ምትታ የምታለል ሴት አይደለችም። ሰራት ሸንያጅ ያጀብድ እንዴ ንግግርሽን አስተካክ፣ ያላችሁ ይኮን የራሱ ማለት ነው። እኔ ጋይስ እንዲታረቁ ፈልጋለሁ። የምሬ ነው ብላችሁ እኔ ጥቅሙ አይደለም። ጥቅሞ ሩታ ማለት ነው እኔ ከድሮም ጀምሬ ጠንቅቄ አቃታለሁ። አንደኛ ከዚህ በፊት አብርሃም የሆነ ልብስ ለብሰው መጥ እምክምክ የሚል ልብስ ነው። ስለዚህ ጥቅም ፈላጊነት አይደለችም ብሎ እንግዲህ ፕራንክ አድርጓታል። ይሄ ደግሞ ሁላችንም ያየነው ቪዲዮ ነው ማለት ነው እና ሩታ ደግሞ እኔ አንተነትህ እንጂ ጥቅም ፈላጊ አይደለሁም ስለሌላው አይገበኝም እኮ ብላ ተናግራለች። ጥቅም ፈላጊ እንዳልሆነች ደግሞ እኛ ጠንቅቀን እናቃታለን። የኔማሮች ጥቅም ፈላጊ ብትሆን ማለት ነው፣ ሩታ ጥቅመኛ ሴት ብትሆን ዛሬ ላይ እዚህ ጋር ታገኟትም ነበረ ገባቸው፣ አይደለ የምሬን ነው የምላችሁ። ጥቅም ፈላጊዎቹ በቦታቸው አሉ። ክብራቸው ዝቅ አድርገው አብርሃምን ፍለጋ ክብራቸው ዝቅ አድርገው አንቋሸው ልጅ ራሱ ሳይቀር ንግድ ላይ የወጡ ሴቶች አሉ። ስለዚህ ጥቅም ፈላጊ ማነው? እና ለማንኛውም አብርሃም የሚገባው ይሄንን እንደዛ ጥቅም አጥቅም ለዛች ወሮ በላ ማለት ነው፣ ለዛች ዝፍጥ ለሷ ብትሰጣት ደስ ይለናል ማለት ነው። እሺ፣ ሲቀጥል ደግሞ እኔ ያ ያልኩበትን ፓርት ካርቶኑ ባዶ መሰለኝ። ውድ ቤተሰቦቼ እኔ ይቅርታ አድርጉልኝና ካርቶኑ ባዶ ስለመሰለኝ ነው። ሌላ ደግሞ ይቅርታ ቢጠያየቁና ሰላም ፈጥረው በደስታ አንድ ሆነው ሲመጡ ደስ ይለኛል። እውነት ለመናገር ለምን የሰው ልጅ እንደዚህ በሆነ በሆነ ሰዓት ክፍተት ይፈጠራል? ምን የተሰራ እንደሆነ የታወቀ ነው። ነገር ግን በቃ ልክ እንደ ሀይሚና ብሩክ የሆነው ቢመጡልን ዘና እያሉ እየተሳሳቁ ቢመጡ ደስ ይለኛል። እኔ በበኩሌ ማለት ነው። ለምን ብዙ ሰው የእሷ ውድቀትና እሷ ተሰባብራ እንድትቀር እሷ እንድትከፋ የሚፈልጉ ብዙዎቻቸው አሉ። ነገር ግን ያ ነገር የሚሆን ነገር አይደለም። በቅርቡም ደግሞ ታርቀው፣ ሌላ ደግሞ ታሪክ ሊፈጠር ልታዩም ልናይም እንችላለን። ሁላችንም ገባቸው አይደለ? ስለዚህ ሩታዬ ደግሞ አዎ ጥቅም ፈላጊ አይደለችም። ሁላችንም እናቃታለን። ሲቀጥል ደግሞ ጥቅም ፈላጊ ብትሆን ትናንትና ራሱ ያንን ትቀበለው ነበረ ያንን ለምን ስጦታ አልተቀበለችም? አይደለም እያልኩኝ ያለሁት እኔ ስለ ስጦታ አልተናገርኩም። እኔ እያልኩኝ ያለሁት በቃ ይቅርታ ተጠያይቀው በሰላም ዛሬ ላይ ልጅቷ እርጉዝናት አይደለ? መውለጃው እየተዳረሰ ነው። ስለዚህ የሆነ እንዲንከባከባት፣ ሰላም ፈጥራ እንድትኖር ራሷ ሪላክስ እንድታረግ፣ ራሷ እንድታዳምጥ ነው የምፈልገው እንጂ ሌላ ጥቅም አጥቅሙ፣ ይህ አይሰራም እኮ ጋይስ። እና ጋሽዬም ደግሞ ወደ ቡታጀራ ሄደዋል ማለት ነው። ሸገር ላይ አይደለም ያለው እኔ ግራ ግብትና ያለኝ መቼ ነው የሚታ ያስፈራረቁት ጋሽ የማይለም እናንተም ደግሞ እንደዚህ ከሆናችሁ በቃ አብርሃም ሄደ ይቅርታ ጠይቀት በግል ማለት ነው እና ፓርቲቱ አለ ተብለዋል እንግዲህ ታርቀውም ሊሆን ይችላል አይታወቀም ገባችሁ ለምን ፓርቲቱ ላይ ምን እንደሚፈጠር ስለማናውቅ ያው ሁለት መቶ ኬ ለሩታ አይደለ የተከበረው ስለዚህ የሚለቀቀው በሩታ ቤት ነው ማለት ነው ፓርቲቱ ግን እኮ ፓርቲዋንም ፓርቲቱን በሩታ ቤት ብትለቁት ነበር የሚሆነው ሹ ያኔ ማለት እና አያግባኝም ስደቡኛል እኮ ስድባችሁ እኮ ስድብ አይደለም ይኸው እናት አጂ መላሳ ማለች ማታ ምን አደረግ ያደረኳችሁ እንዴ ማላማት አይደለም ነፃነት በተናገርኩበት ቪዲዮ ነው አንቺ ምላሳም ያላችሁኝ አንቺ ቅንቀና ምላሳም ያላችሁኝ ማለት ምላሳም ያደረጋችሁኝ እናት አይደላችሁም እንዴ እንዴ ሩታን ካልሰደባችኋት እኮ አልሰድባችሁም ሩታ ካልነካችሁ እኮ አልነካችሁም የምሬ ነው ብላችሁ እንድትነኳት ስለማልፈልግ ነው ስትነኳት እምነካችሁ ስትደርሱባት እምደርስባችሁ እኔም ስትሰድቡኝ እሰድባችኋለሁ ግን አሁን ተስማምተን እንሩ የምሬ ነው ብላችሁ ሰውዬው በወጣበት እየቀረ ነው ዛሬ ታይቶ ነገ የለም ይሄ በሰው እጅ እራሱ ሰው እርስ በራሱ እየጠፋ ነው እና ተስማምተን እንኑር እንስማማ፣ በዚህ ማለት ነው። ተስማምታችሁ ኑሮ እንደ ሰው ማለት አትነካኩ። ሩታንም ምንም የበደለቻችሁ ነገር የለም የሰደበቻችሁ ነገር የለም፣ አትስደቧት። ሲቀጥል፣ ነፃነት ደግሞ ራሷን አራክሳ የመጣች ሴት ናት። ስለዚህ እኔ ልተባበረት፣ ከጎኑ አልቆም አልችልም፣ አንቋሽሻታለሁ። ምክንያቱም ራሷ አራክሳ መጣለች ከጅምሩ ገናኛ ሳን ጀምራት ብላ የጀመረችው ራሷ አራክሳ አንቋሻ የመጣቸው ራሷ ገባቸው። ትናንትና ራሷ የተናገረችው ንግግር አለ እኔ ለሆነ ሰው ብዬ እኔ ለሆነ ሰው ብዬ የሆነ ነገር ይሆናል ብዬ ልጄን የሆነ ነገር አላደርግም አለች። ገባችሁ አይደለም? ያ ማለት ሩታ አርጉዝ ናት ብዬ የሆነ ነገር ትሆናለች ብዬ ልጄን አልደበቅም እያለች ነው ሹ። ያኔ ሩታ ደግሞ ምንም አትሆንም፣ ምን የምትሆንበት ነገር የለም። ለምን እሷ የት ነበርሽ ከየት እንዳመጣችሁ መናገው ነገር የለም። ገባችሁ አባቷም አትናገርም። ዛሬ እናገራለሁ ብላለች አሉ። እኔ አላቅም። ቪዲዮ ይለቀቃል ተብለዋል። እንጠብቃቸዋለን። መቼም እሷ አያልቅም። እንዲያው አሁን ሞኒታይዝ ሆናለች ቤቷ እግራት ሰዎችን ወንዴ ሞለጭ እስኪል ድረስ ትመላለሳላችሁ፣ እያንዳንዳችሁ ማለት ነው። እኔም እሄዳለሁ እናንተም ትሄዳላችሁ። ከዛ በኋላ ጫማችን ሲያልቅ ደግሞ ትናገራለች ልጅቷ። በቃ ወያሄት የልጅ ናት ወይም ደግሞ አባቷ አከሌ ነው ብላ ሌላ አባት ታመጣላታለች እንጂ መቼም በአብርሃማ ጭንቅላት ትወርዳለች እላችኋለሁ። ሌላ ነገር የለውም። ሌላው አከሌ ሌላ ሰው እንትን ስላለ እኔም ልጄን እንትን አደለም ማለች። ሌላኛው ሰው ወልዶ ደብቋል ብዬ እኔም ለደበቅ አልፈልግም ማለች። እንዴት ትርጉም ትጠላላችሁ? ፍቺ ትጠላላችሁ? ፈታሁላችሁ አይደለ እኔ በቃ እኔ ጠይቁኝ እንደዚህ አይነት ፍቺ ማለት ነው። እና እንደዛ አለች። ሲቀጥል ደግሞ ሰውኮ በሃላል ሲወልድ ሆነ አግብቶ ሰማንያ አስራ አሁን ሩታ ሰማንያ አስራ አለች። ብትወልድ ራሱ ሽማግሌ ተልኮላታል። ምን ተብለውላታል? ብትወልድ ራሱ ወለድኩኝ ብላ ፈጣሪዋ ስታመሰግን እንደዚህ ልጅዋን እየሳመች ብትመጣ የሚያምርባት ልጅ ናት ናት። አያችሁ አይደለም? ሽማግሌ ተልኮላታል፣ ሰማንያ ታስሮላታል። ሰማንያ ከተሰር መንዝማ ነገረ ሽማግሌ ሳይላክ ገባችሁ። ስለዚህ ቺኝቱ ደግሞ ምንም ነገር የለም፣ ወላ ሽማግሌ የለ፣ ወላ ሰማንያ የለ። ቤተሰብ አያቅም፣ ስትወልድ ቤተሰብ አያቅም። እንዲህ እንዲያውም መደበቅ ነበረባት። የምሬን ነው መደበቅ ነበረባት። መጣች፣ ተናገረች። ምነው ነው ታ ስንናገረታት ና አይመለከታችሁም። ሲጀምር አይመለከታችሁም። የምሬ ነው የምላችሁ እኔ ለፍቅ የፍቅር ፎቶ ራሱ እንዳለ ጥፊ አለችኝ። ልጅ አለች ዛሬ ለጥፊ አመጣታለሁ። ምን እንደምታመጫ ይቻለሁ። ምነው ፍቅር ያባትች ልጅ መሰለችሽ እንዴ ለፍቅር የምታስቡላት እናንተ ናችሁ ወይ? ሰኛኛ እኮ የሀገራችን ልጅ ናት። ብትወድቅ የምናነሳት እኛን፣ ደርሰን ብንወድቅ የምታነሳን እሷላት፣ እናንተ አይደላችሁም። ተግባባል አይደለ? ምነው ፍቅር አህምሽ አልስደባት። እኔ ሲጀምር መሳደብ ራሱ አልፈልግም። ያጥፋችሁም ነገር የለም። ራሷ አራክሳ አልመጣችም። እንደዛችኝ ሄዱ እና አልነካትም። ልነካትም አልችልም። ጀግና ልጅ ናት፣ ጎበዝ ናት፣ ጠንካራ ናት፣ የቲም ናት። እኔ ልነካት አልፈልግም። ሲጀምር የቲም ሰው አይነካምም በጭራሽ ማለት ነውና፣ እኔ ልን አልነካትምም ሲጀመር ማለት ነው። እንደዚህ አምጥቼ ግን ፈተፍትባታለሁ። እንደውም እየሰራሁባት አልነበረም፣ እንድሰራባት እያደረጋችኝ ነው ማለት ነው። አዎ ይሄ ነው፣ ሌላ ነገር የለም። እንዳትልጥፊ እንደዚህ እንዳት እውነትሽን ነው እኔ ስንትና ስንት ናቸው የፍቅር ደጋፊ ነ ጋ ያሉት አንድ ቺ ቀን መጥፎ ነገር ተናግረው አያውቁም። ስቀደድ ደግሞ እኔም ተናግሬያት አላውቅም፣ እሷን ማለት ነው መለጠፉን። እኔ እኮ መለጠፈን የኔ እናት እንደዚህ አሳምሬ አሳምሬ አምጥቼ ፈተፍትባታለሁ። ወዲ ሳይሆን ፈግድሽ ትመለከችኛለሽ ማለት ነው። ሰደበቻት አልሰደበቻት ስቲ ሲጀመ ልሳደበ ማለት ነው። እኛ እኮ ነገ የምንገናኝ ሰዎች ነን፣ ኢትዮጵያ ዘንጋባ። እናንተ ግን ሚዲያ ላይ ናችሁ፣ ምንም የምትገናኙት ታሪክ የለም። ለማንኛውም መጥፎ ታናግሮኝ ሺ ሰው እየሞተ ነው፣ እንዲህ በቅጽበት እየሞተ ነው። ስለዚህ ስርዓታችሁን ያዙ፣ ዛዋድባችሁ ቁጭ በሉ። ወንጀለኛ ታደርጉኝ እንዴ? እናንተም ጸዱ፣ እኔም ልዝዳ። ቆሽሻናል እኮ የምር ቆሽሻናል። እናንተ በኮሜንት እኔ በምላሴ በቃ ስርዓት ይኖራችሁ እና ለማንኛውም ውድ ቤተሰቦቼ ፓርት ቱ እንጠብቃለን፣ የአብርሃምና የሮታ ቪዲዮ። ሰላም ሁኑልኝ።